ወንድማችን ዋሴ ይባላል። እንግዲህ የምንወደው የምናከብረው ወንድማችን እና ውጭ ሀገር ላይ መጥተው በውጭ ሀገር በጣም ብዙ ነገሮችን አሳልፈው በሀገራችን ሰርተን እንለወጣለን ብለው ላሉ በቅድሚያ እድል ሰጣለሁ ብለዋል እና ይሄን እንዴት ተመለከትከው? አዎ በጣም ደስ ብሎ እና እኛም ወንድሞቹ ማለት ይሄን ነገር እንግዲህ በሳውዲ አረቢያ ያልፋቱን ሁሉን ነገር ብዙ ሰው ይረዳዋን እዛ ቦታ ላይ ያለ ነው በብዛት የሚያውቀው። ግን ይሄን ቅድሚያ ለእነሱ ያለው ያው በ የስራው ሁኔታ ስለተረዳ ነው። እዛ ቦታ ያለው ምንታጭ ደግሞ ይሄን ቦታ ስታውት በጣም ጽድት ያለ ነው። ለመኪና ማቆሚያ ሁሉም ነገር የተዘራጀ ነው እና ወንድማችንም ያው ይሄን ስለአቀረበ በጣም ደስ ብሎና በውጭ ሀገር ብዙ መከራና ስቃይ አሳልፈው በሀገራቸው ላይ ሰርተው መለወጥ የሚፈልጉ ለነሱ በግንባር ቀደም እድሉን ይሰጣሉ ብለዋልና ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ከድራ የዩቲዩብ ቻናል፣ ቲክቶክ ቻናል ቤተሰቦች እንደዚሁ ፌስቡክ ቤተሰቦች እጅግ በጣም ትልቅ የምስራች ይዤላችሁ መጥቻለሁ። ወልዲያ ጉባ ላፍቶ ላይ በእንደዚህ አይነት ሁኔታ ዘመናዊ የሆነ ግንባታ ግራውንድ ፕላስ ቱ ማለት ነው። ክላሶች አሉት ማለት ነው። ታላቅ የምስራች ክቡራን ቤተሰቦቻችን እንግዲህ ለከደራ ያ ይሄ የመጀመሪያው እንግዲህ ሰርፕራይዝ ነው ማለት ይቻላል። የማስታወቂያ ፕሮግራማችን ነው። ይህ ማስታወቂያ ምንድነው ካላችሁ፣ ደግሞ በወልዲያ ጉባ ላፍቶ የሚገኝ ግራውንድ ፕላስ ቱ እጅግ በጣም በሚያምር ዘመናዊ ሁኔታ የተሰራ ለድርጅቶች ተዘጋጅቶ የቀረበ ነው። ይሄ እንግዲህ ለኤንጂኦዎች መሆን ይችላል፣ ለማዋለ ሕጻናት መሆን ይችላል፣ እንደዚሁም ደግሞ ለክሊኒክ መሆን ይችላል። እጅግ በጣም የሚያምር ዘመናዊ ቦታ ነውና ጉባ ላፍቶ ወልዲያ ላይ ይገኛል። በሚገርም ሁኔታ እዚህ ቦታ ላይ ከመጣችሁ እንግዲህ፣ ግራውንድ ፕላስ ቱ ነውና በሚያምር ሁኔታ አሁን ላይ ያለ ነው፣ መናፈሻው ላይ የሆነ ነውና በውጭ ሀገር፣ ለሀገራችሁ ገብታችሁ በሀገራችሁ ላይ ሰርተን መለወጥ እንፈልጋለን ብላችሁ ላቀዳችሁ ልጆ ልጆች ለእናንተ የመጀመሪያ ዕድሉ ለእናንተ ተመቻችቷል ማለት ነው። ምክንያቱም ልጁ ያውቀዋል ውጭ ሀገር ላይ አገር ላይ ህጀም ሰርቼ መለወጥ እችላለሁ ብላችሁ ስለምታምኑ ለእናንተ በግንባር ቀደም ይሄ ድል ተሰጥቷል። ይህን ፕሮግራም ሸርሸር እያደረጋችሁ በተለይ ለኤንጂኦችና እንደዚሁም ደግሞ መዋለ ህፃ ሊሆን ይችላል ክሊኒክ ሊሆን ይችላል በማንኛውም ተደራሽ አድርጉ። እዚህ አካባቢ ላይ በጣም ብዙ በርካታ የሚባሉ የግል ድርጅቶች አሉ ኤንጂኦች አሉ። እናንተም ከመጣችሁ ተጠቃሚ ትሆናላችሁ። ቦታውን ትወዱታላችሁ። አብረን እንጓዝ። አሁን በቀጥታ እየወረድን ነው። ተከታተሉ ከላይ ወደታች የቀረጻ ፕሮግራማችን እየቀጠለ ነው። ወደ ላይ ስንመጣ መጀመሪያ ላይ እያገኘ ነው በሚገርም ሁኔታ ክላስ ዶክተር ናቸው። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ማለት ነው። በዚህ ዲዛይን ስለሆነ እንግዲህ እንደነገርኳችሁ ግራውንድ ፕላስቱ ነው እና በንደዚህ አይነት ሁኔታ እንግዲህ በሶስት ማባዛት ነው ማለት ነው። ወደ 21 የሆነ ማለት ነው አይደል? ሚገርም ክላሶች አሉት ማለት ነው። ሽንት ቤት አለ። እዚህ ላይ ደግሞ ለውበት ለምን እጅግ በጣም ያምራል ቦታው በሚገርም ሁኔታ ሁለተኛው ላይ ያገኘው በተመሳሳይ ዲዛይን ተመሳሳይ ነው። በነገራችን ላይ በምታዩት መልኩ ሰባት ክላሶች አሉት። እጅግ በጣም የሚያምር ዘመናዊ ነው። በቃ ሁሉም ነገር የተሟላለት። እንደዚህ ብለህ እንደዚህ ካሜራማ እንደዚህ ዞር ይችላል። እጅግ በጣም እጅግ በጣም የሚያምር አቅም ያላችሁ እንግዲህ ለወልዲያና አካባቢዋ ሰበር ዜና ነው የሚያስብለው ጉባላፍቶ አካባቢ ይገኛል። እጅግ በጣም ማራኪ እና ዘመናዊ የሆነ ግንባታ ነው።

ለኤንጂኦ ወይም ደግሞ ለተለያዩ ለግል ድርጅቶች ለክሊኒክ እንደዚሁም ደግሞ ለመዋለ ሕፃን ለሁሉም አስፈላጊ የሚሆን እጅግ በጣም በሚያምር ሁኔታ ግንባታው ራሱ በሚያምር አጥሩ ሁሉ እጅግ በጣም ማራኪ በሆነ ሁኔታ ይህን እንግዲህ ይዘላችሁ መተናል ይህን ቀድማችሁ እንግዲህ ለስራ ለምትጠቀሙ እጅግ በጣም ዲስካውንት በሆነ በተመጣጣኝ ዋጋ ታገኙታላችሁ። የሚገኘው አድራሻው ካላችሁ ደግሞ ወልዲያ ጉባላፍቶ ኮንዶሚኒየም አካባቢ ነው የሚገኘው። እጅግ በጣም አካባቢው ራሱ የሚያምርና እዚህ አካባቢ ላይ የተለያየ ቢዝነስ ብትጀምሩበት፣ በተለይ ከጤና አንጻርም የጤና ስራ ብትሰሩበት በጣም አመች የሆነ ፕሮግራም ነው። እንግዲህ እያሳየኋቸው ያለሁት ቀድማችሁ የመጣችሁ እንግዲህ የድሉ ተካፋይ ትሆናላችሁ ማለት ነው። የምታዩት እንግዲህ እስኪ ረፍብላ ነው። ይህ በሚያምር ሁኔታ እጅግ በጣም እንግዲህ ይሄም ያያችሁት ነው። ይሄ የመጀመሪያው እንግዲህ ሳችኛው የግራውንድ ነው ያው መታየት እየገባ ነው። ይሄ እጅግ በጣም ዘመናዊ ነው። እጅግ በጣም ዘመናዊ በጣም ዘመናዊ ነው። ይሄ መታየት እንግዲህ ራሱ ያው ነው። እጅግ በጣም ዘመናዊ ነውና ይህ ቀድማችሁ ያገኛችሁ እድለኞች ናችሁ እንላችኋለን። ይሄኛው በዚህ ይሄው እንደለው እጅግ በጣም ነው የሚያምረው። እጅግ በጣም ነው የሚያምረው። እጅግ በጣም ነው የሚያምረው እንግዲህ በምታዩት መልኩ ነው። ይሄው እንግዲህ ይሄኛው ደግሞ በቀጥታ ወደ ላይ የምንወጣው ነው ማለት ነው። ይሄ እንግዲህ እንደነገርኳችሁ ግራውንድ ፕላስቱ ስለሆነ ከላይ ያሉትን ሰባት ሰባት ክላሶች የያዙ ከላይ ያለ ይሄ ደግሞ በምታዩት መልኩ እጅግ በጣም ያምራል። ይሄው ገና እዚህም ራሱ አለ። ይሄው ምን ማለት ነው? አ በዚህ ነው ነው ብራል እጅግ በጣም የሚገርም ማለት ነው። እጅግ በጣም የሚያምር ነው እና ይሄው ምትይይ እ ወንድም ህንጻ ነው እንደምታዩት፣ በአሪፍ ሁኔታ ያለቀ ነው እና ደግሞ የሚያው እንደምታዩት ለድርጅት፣ ለክሊኒክ እና ለተለያየ ያው ገልጾ ታነሱ መሆን ይችላል እና ደግሞ ቅድማችሁ የመጣችሁት ቅድሚያ ምድር እናመቻቻለን። እንግዲህ መልካም ነገር ብለናል። አዎ እዚሁ ላይ ግን ወንድም ደግሞ እንግዲህ በቀጥታ ሲያገኝ በነገራችን ላይ የወንድሙን ቁጥር፣ የሱንም ቁጥር፣ የኔንም ቁጥር እዚህ ላይ እናስቀምጠዋለን እና ስትደውሉ ስትደውሉ እንዳትቸገሩ ወንድሙ እንደነገርናችሁ የሚኖረው በሳውዲ አረቢያ ነውና ቁጥሩ የውጭ ቁጥር፣ ውጭ ላይ ምናልባት ደውላችሁ እንዳትቸገሩ ወደ ሀገር ቤት ማለት ነው። እዛ ላይ የውጭ ቁጥር እናስቀምጥላችኋለን፣ የሳውዲ አረቢያ የኛን የሁለታችንንም እዚሁ ላይ እናስቀምጣለንና ይህ ወንድማችን ያለው ምንድነው በውጭ ሀገር ብዙ መከራና ስቃይ አሳልፈው በሀገራቸው ላይ ሰርተው መለወጥ የሚፈልጉ ለነሱ በግንባር ቀደም እድሉን ይሰጣሉ ብሏልና በዚህ ሀሳብ በጣም ተደስቻለሁና ይህን ሁኔታ እንዴት አየው? እውነት ነው። በቃ በጣም ደስ የሚል ሀሳብ ነው እና በጣም እንገድፈዋለን። ስለዚህ ቅድሚያ እንደውም ለእንደዚህ አይነት ሀሳቦች እኛም ማበረታታችን፣ ስለዚህ ይምጡ። በነገራችን ላይ ቦታው ራሱ ለፓርኪንግ ይመቻል። ይሄ ራሱ በዘመናዊነት ራሱ እንደ ሆቴል እራሱ ቢሆን ብዙ አልጋዎች አሉት። ብዙ በቃ ማለት ዋናው ነገር ምንድነው፣ ሰው መያዝ ነው። ከየትም ቦታ መጥቶ ይሄ እውቅና ከተሰጠው ለአልጋ ሁሉ መጠቀም ይችላሉ። ማረፊያ ሁሉ መሆን ይችላል። ሁሉ ነገር ለግለሰብ መስራት የሚችል በጣም ብዙ ነገር መሆን ይችላል። ስለዚህ ተጠቀሙበት። ይህ ደግሞ እንግዲህ ለከድር ራያ የመጀመሪያው የማስታወቂያ ፕሮግራም ስለሆነ ሼር እያደረጋችሁ ለእንደዚህ አይነት ሁኔታ ጉዳዩን ለሚፈልጉ አካላቶች እንዲታደርሱልኝ በአክብሮት እጠይቃለሁ። እንግዲህ ከኋላችን የምታዩትን ግንባታ እጅግ በጣም ዘመናዊ የሚያምር ግንባታ ነው እና ግራውንድ ፕላስ ቱ ነው በሚገርም ሁኔታ እላይ ያሉት ግራውንድ ፕላስ ቱ ላይ ያሉት ማለት ነው ቱና ስሪ ማለት ነው። ሰባት ሰባት ክላስ አላቸው እታች ያለው ከታች ከመሰረቱ ጀምሮ እጅግ በጣም ዘመናዊ የሚያምር ለስራ እንግዲህ ለኤንጂኦዎች፣ እንደዚሁም ደግሞ ለግል ድርጅቶች ለክሊኒክ፣ ለመዋለ ሕፃን እጅግ በጣም ተመራጭ የሆነ ጉባላፍቶ ወልዲያ ላይ የሚገኝ ቦታ ነው። እንግዲህ ስለዚህ ቦታ ደግሞ እንግዲህ ወንድማችን እዚሁ አለና አንዳንድ ሁኔታዎችን አይተናል። እንግዲህ በመጀመሪያ የወንድማችን እንደዚህ አድርጎ አሳምሮ ስለሰራው በጣም ተደስተናልና እዚህ ቦታ ላይ መጥተው ቢከራዩ ትፋማ የሚሆኑበትና አንዳንድ ሀሳቦች እስኪ ብዙን እሱ ወንድሜ ብሎታን ያው እዚህ አካባቢው ሰላም ነው። ብዙን ጊዜ ድርጅቶች በዚህ አካባቢ አሉ የተከራዩ። ያው እንደምታዩ ቤቱም በጣም ጽድት ያለ ነው። ውስጡንም አሳይተናቸዋል። ግራውንድ ፕላስ ቱ ነው። በጣም አሪፍ ነው፣ የተመቻቸ ነው። ያው እንደምታዩ በቪዲዮ ብዙ ንለቀነዋል። ወንድማችን ደግሞ በጣም ደስ ብሎናል። መታችሁ ብታወድ ደግሞ የበለጠ ትረዱናላችሁ ብዬ አስባለሁ። ቴንኪው ዋሴ ዋና